ሰላም ጤና ይስጥልን ውድ የኢትፎል አካዳሚ ቤተሰቦች እንደምን ሰንብታችኋል? እንደምን ከርማችኋል? እነሆ ይህ ኢትፎል አካዳሚ ነው። ኢትፎል አካዳሚ የአማርኛና የእንግሊዝኛ ትምህርቶችን በዩቲዩብ መስጠት ከጀመረ እነሆ ዛሬ አንድ ወር ሞልቶታል። እናመሰግናለን። እናንተም ቪዲዮን እንደወደዳችሁት ተስፋ እናደርጋለን። እንዲሁም ሀሳብ አስተቶቻችሁን ከሁል ጊዜም ከኛ ጋ አያለዩ እንግዲህ ዛሬ ፓርት ቱ ቀጥለናል። እንግዲህ በባለፈው ቪዲዮ የአማረኛ ፊደሎችን አንስተን ከሃ እስከ ጳ ማለት ነው አንስተን በባለፈው እስከ ሺ የአማረኛ ፊደሎችን አይተናል። እያንዳንዳቸው ሰባት ዘሮች አላቸው። በሰባቱ ዘሮች ቃል እየመሰረትን አይተናል ማለት ነው። እንግዲህ ክቡራትና ክቡራት ዛሬ ደግሞ ከስከ ባለፈው የቀጠለና ያለን ማለት ነው። እናንተም ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን አታቁሙ። ለምትሰጡን ድጋፍ፣ ለምትሰጡን አስተያየት እጅግ ከልብ እናመሰግናለን። እንዲሁም በኦንላይን በየትኛውም አለሙናችሁ ለመማር የምፈልጉ በ0930245141 በተለያዩ የሶሻል ሚዲያ አማራጮች በዋትሳፕ በኢሞ በቴሌግራም ልደውሉ እንችላላችሁ ልደውሉ እንችላላችሁ ማለት ነው እናመሰግናለን ወደ ዛሬው ቪዲዮ እንሂድ ኦራይት ኦኬ ዛሬ ከባለፈው ሸ ላይ ነው ያቆምነው ዛሬ ደግሞ ከሸ ቀጥሎ ያሉት እናያለን ማለት ነው ኦኬ እቺ ማናት እዚህ ጋር ስክሪኑ ጋር ምትተራት አንድ ቀጥታ መስመር አንድ የቨርቲካል ላይን እና ክብ አላት፣ ማለት ነው። ቀ ቀ ትባላለች። ኦኬ ላንብላችሁ፣ ከዛ ቃላቶቹ እንመሰርታለን ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ። ልድገመው፣ ቀ ቁ ቂ ቄ ቅ ቆ። ኦኬ በቀ ቃል እንመሰርታለን። በመጀመሪያው ማለት በሰባቶችም ዘሮች እንመሰርታለን። ቀበቶ ቀበቶ። ቁ እንቀጥ እንቀጥላለን ቁ

በቡ ቢ ባ ቤ ብ ቦ። አንዴ ልገምላችሁ በደንብ ቅርጻቸውን እኔ ድምጻቸውን ስል እናንተ ፎከስ ማድረግ ያለባችሁ ኮንሰንትሬት ማድረግ ያለባችሁ ሁሌም ድምጻቸው ከቅርጻቸው ጋር ነው። ለምሳሌ ቡ የትኛዋናት? ቢ የትኛዋናት? ቅርጿ እንዴት ናት? ምን ይመስላል? ሚለውን አይምሯችሁ ጋር ሴቭ አድርጉት ማለት ነው። ኦኬ። በቡ ቢ ባ ቤ ብ ቦ። አሁን በእያንዳንዱ በነዚህ ሰባት ፊደሎች ወይም ደግሞ የበዘሮች ቃል እንመሰርታለን። ኦኬ። በበ በ በረከት በረከት። ኦኬ ቡና ቡና ቡና። ቢ ቢደረግ ቢደረግ ቢደረግ። ኦኬ

ሰ ብ ቤተሰብ ቤተሰብ ቤተሰብ ቤተሰብ። ኦኬ ብር ብር ብር ብር ይላል ማለት ኦኬ። በቦ ቦጋለች ቦጋለች ቦጋለች ቦጋለች ቦጋለች ቦጋለች ቦጋለች ኦኬ። የበዘሮችን በትክክል አይተናል። ደጋግማችሁ ይችላላችሁ ማለት ነው። አሁን ማንን ነው የምናየው? ተ እችማና ተ ትባላለች። ኦኬ። ተ ቱ ቲ ታ ቴ ት ቶ። ልድገምላችሁ። ተ ቱ ቲ ታ ቴ ት ቶ ቃል እየመሰረትን እናያለን። ተ ተከለ ተከለ ተከለ ተከለ ተከለ ተከለ። ኦኬ ቱ ታ ቱታ ቱታ ቱታ። ኦኬ ቲ ማ ቲ ም ቲማቲም ቲማቲም

እንግዲህ ቤተሰቦቻችን የበዘሩ የአይሚን የተዘሮች እነዚህን ይመስላሉ። እያንዳንዱ ዘሮች በእያንዳንዱ ዘሮች ቃል መስርተናል ማለት ነው። ደጋግማችሁ እዩት። በደጋገማችሁት ቁጥር አማርኛን ለአንዴና ለመጨረሻ ጊዜ ትወስዳላችሁ። ኦኬ። ክብረትና ክብረት እንግዲህ ቀጣይ ማናት ቼናት ቸ ቹ

ይያ ጌ ይ ዩ አሁን ይህ ላይን ያቆም ነው። የረጋ የረጋ የረጋ የረጋ። ሁለተኛዋ ዩ ናት። ዩጋንዳ ዩጋንዳ ዩጋንዳ። ኦኬ በሦስተኛን መስረት ዩ የዩይ ናት ይ ስማከ ሲነበብ ምን ይላል? ይስማከ ይስማከ። ኦኬ አራተኛዋ የአነት ያረጋል ያረጋል ያረጋል ያረጋል። ኦኬ አምስተኛዋ የ የይ ናት የይ ት ሲነበብ የት የት የት ይላል ማለት ነው። ኦኬ ስድስተኛዋ ይ ይ ነ በብ ይነበብ ይነበብ ይነበብ ይላል። ኦኬ ደጋግማቸው አንቡት ከኔ ጋር ቪዲዮን ወደኋላ ያመልሳችሁ መ ይችላላችሁ ማለት ነው። ኦኬ ሰባተኛዋ ዮናት። ኦኬ እዚህ ጋር የጻፍኩላችሁ ቃል ምን ይላል ዮ ቶር ዮቶር ዮዮ ዮር ዮቶር ይላል ማለት ነው። የዩይያየይዮ አንዴ ሙሉ ቃላቱን ልድገምላችሁ እና ትሉሳላችሁ የረጋ ዩጋንዳ ይስማከ ያረጋል የት ይነበብ ዮቶ ዮቶር ይላል ማለት ነው። ሶ ደጋግማችሁ አንብቡት። በጣም ቀላል ነው። ቀጣይ ማናት? ነ ናት። ኦኬ እቺ ነት ይባላለች። እያንዳንዷን በደንብ እንላታለን። ነ፣ ኑ፣ ኒ። ኦኬ ማናት አልኳቸው። እቺ የነዘሮችን ሰባቶችን በትክክል ማለት ነው። ወደ ቃላት ምስረታችን እንሄዳለን። ኦኬ በደንብ ተከታተሉ። ነ የመጀመሪያዋ ነ ገ ር ነገር፣ ነገር፣ ነገር፣ ነገር። ኦኬ ነገር ይላል። ሁለተኛው ማን ናት? ኑ ናት። ኑ ግ ኑግ፣ ኑግ፣ ኑግ፣ ኑግ፣ ኑግ። ኦኬ ሶስተኛዋ ኒ ጀር ኒጀር ኒጀር ኒጀር ኒጀር ኦኬ አራተኛ ና በለው እቺ ሁለተኛ ው ናት ና በለው ና በለው ና በለው ይላል ማለት ነው። ኦኬ አምስተኛው ማናት ኔ ናት ጨ ኔጨ ኔጨ ቃላት ስላጠው ነው ዝምብላቸውን ብት ኔጨ ይላል ማለት ነው። ኔጨ ኦኬ ስድስተኛው ንነች በእኔ የመሰረትኩላችሁ ማን ነው ን ገ ረ ው ይቺ ን ናት ገ ረ ው ሁለተኛዋ ገ ሶስተኛዋ ረ አራተኛዋ ው ናት ኦኬ ሲነበብ ንገረው ንገረው ንገረው ይላል ማለት ነው። ንገረው ኦኬ። ሰባተኛው ማናት? ች ኖ ኖ ናት። ኦኬ ኖ ህ ኖ ህ ሁለተኛው ህ ናት። ኦኬ ሱ ሲነበብ ኖህ ይላል ማለት ነው። ኖ ህ ኖ ህ ሱ አንድ ደግም ይላችኋለሁ ማለት ነው። ነ ኑ ኒ ና ኒ ነ ኖ ኖ ነ ኒ ና ኒ ኑ ነ ኦኬ ነገር ኑግ ሚጀር ናበለው ሚጨ ንገረው ኖህ ኖህ ይሆናል ማለት ነው እሱ። ውድ ተመልካቾቻችን ውድ የኢትፎል አካዳሚ ቤተሰቦቻችን ለዛሬ የያዝ ነው ቪዲዮ ይህንን ይመስላል። ቀጣይ ፓርት ስሪ ይለቅላችኋለን። በትክክል ቪዲዮውን ደጋግማቸው ደጋግሟቸውዩት ለጀማሪዎች በጣም በጣም አሪፍ ነው። ለጀማሪዎች ስፔሻል ይመክራችኋለሁ ማለት ነው። ሶ በሁን ላይ ለመማር በ0934245141 በውስጥ መስመር ቦክስ ልታደርጉልን ትችላላችሁ። መልካምን ሁሉ ተመኝሉላችሁ ባይ